ሰላም ጋይስ እንደምን አላችሁ? የኬዳጊ ኦፊሻል ዩቲብ ቻናል ቤተሰቦቻችን በስቱዲዮ ስታንዳርድ የተሰራ ሬጌ ልሰጣችሁ ነው ዛሬ ማለት ነው። ዘጠናዎቹ አካባቢ በጣም የምታውቁት ዘማሪ አለ ዘማሪ ያሬድ ማሩ፣ ላመሰግን ከአልበም ውስጥ ትራክ ሰባት ነው። ሙዚቃውን የሰራለት በረከት ተስፋዬ ነው ማለት ነው። በጣም የኤልያስ መልካን ተች የያዘ መዝሙር ነው ማለት ነው። ስለዚህ ያንን እያንዳንዱን አጨዋወት ኮርዱን አጨዋወቱን ሜሎዲው ላይ ያለውን ነገር በደንብ ዲቴይል ስጫወት በደንብ ታያላችሁ ማለት ነው። እንደዚሁም ደግሞ የሚዘምርልንም ሰው አለ። ስለዚህ ኤቭሪቲንግ በጣም የሚያስተምራችሁ ነገር ነው። ሬጌው ደግሞ በጣም አሪፍ ሬጌ ነው። ስለዚህ እስከ መጨረሻ ድረስ ተከታተሉ ማለት ነው። ይህንን ቪዲዮ ላይክ ከማድረግ ጀምሩ። በውጭ ያላችሁ እኔ ሙዚቃ ዋን ቱ ዋን ጋይድ እንዳደረጋችሁ እንዳስተምራችሁ የምትፈልጉ ሰዎች ካላችሁ እንዲሁም ደግሞ እኔ ራሴ ክሬት ያደረግኳቸውን ፕራይቬት ሪትሞች እኔ ጋር ብቻ የሚገኙ ማለት ነው። ፕራይቬት ሪትሞች ማግኘት የምትፈልጉ ከሆነ እኔን ኮንታክት ማድረግ ትችላላችሁ፣ ከስር ባሉት አማራጮች። ወዳቸዋለሁ። ተባረኩልኝ። ወደ ክላሳችን እንሄዳለን። ጠራኸኝና አበሳን ከኔ አራቅና አፌን ለምስጋና ከፈትከው። ስለዚህ ይዘምራለሁ ውልቀቴ ለፍጥረት ሊያውጅ መለከቱንም ሲያዘጋጅ በጠላቴ ፊት ቅባሄ ከፍታውን አስበር አልባንተ ጌታ ደስታ ሆኑልኝ አልባንተ ጌታ ውድቀቴን በሚሻ ጠላት ፊት ራሴን ቀባህው በዘይ ራሴን ቀባህው በዘይ አራሴን ቀባህው በዘይ ዛሬም ላመሰግን በደስታ ስራዬ ሰርተሃል ጌታ ዛሬም ላመሰግን በደስታ ሰራዊ ሰርታል ጌታ